ተቀምጠን እንትን ስንል እሷን አመማት። የሆነ ከጉሮሮ ውስጥ በቃ ቀጥታው በማጸኖ ወረደ ወታ። ዛሬ ለአንድ ሰው አንድ ትንቢት ልናገር፣ በህይወታችሁ ውስጥ ተሰውሮ የሚያጠቃችሁ የጭንገፋ መንፈስ ይመታል። በጣም ያመኛል፣ ሐኪም ቤት ሲወስዱ በሽታ አይገኝም። ከዛ መጨረሻ ላይ ጉሮሮ ካንሰር ነው ተባልኩ። ጉሮሮ ካንሰር ነው አሉኝ። የመጣንበት እዚህ አዲስ አበባ ነው። ከሰበታ ነው መጣኑ። የሆነልን ነገር እሷ መጀመሪያ ውጭ አገር ነበረች፣ ጉሮሮ ውስጥ ትታመም ነበረች። ከዛ በኋላ 2016 ተጋባን፣ ወደ ኢትዮጵያ መጣች። ወደ ኢትዮጵያ ከመጣች በኋላ 2016 ጽንሱ አልቀመጥ አለ በሁለት ሁለት ወር ይጨነግፋል ሁለት ሁለት ወር ይጨነግፋል። እና ከዛ አኪም ቤት ስንሄድ ደማችሁ አንድ አይደለም ተባል። እኔ ቢፕላስ ነኝ እሷ ኦ ማይነስ ናት። ከዛ በኋላ እሺ ምን ይሻላል፣ ምን እናደርግ ምናምን ብለን ጠየቅ ነው። መድኃኒት እስከ ሶስት ወር ውሰጂና ከዛ በኋላ ከሦስት ወር በኋላ ጽንሱ ካልተቀመጠ ደግሞ ደሞ ትመጣላችሁ ተባል። ከዛ እስከ ሦስት ወር ወሰደች ከዛ በኋላ ተመልሰን ስናየው አልተቀመጠም። ሁለት ወር ሆነና አሁንም ጨነገፈ። ከዛ እና ጎረቤት አለች እና ለምን ቤተፋጌ አትዱም? እኛ የሆነች ልጅቷ አብዳ ነበረች እና እዛ ድና ነው የመጣችው ምናምን አለችን። ከዛን ወደዚህ መጣን። የመጣውት ከሰበታ ነው፣ ባለቤቴ የወሳና ልጅ ናትና እዛ እኔ እኛ ደግሞ ከዚህ በፊት እዚህ መጣ ነበረ እ ለእኛ ብዙ ነገር ተደርጎልናል፣ ግን ከእሷ ጋር መታይ እንመሰክራለን ብለን እያስብ ነው ያለ ነው ጥቅምት 3 2017 መጣ ነው። ስንመጣ እዛ አካባቢ ነው ተቀመጥ ነው እዛ አካባቢ ተቀመጥ ትክክል ተቀምጠን እንትን ስንል እሷን አመማት የሆነ ከጉሮሮ ውስጥ በቃ ቀጥታው በማጸኖ ወረደ ቦታ እዛ ወረደ አመመኛለ። ወደ ውጭ ወጣሁኝ። ከዛ ተመልሰን ገባን። ተመልሰ ስንገባ አንተ መጣ ጸሎት አረክ። ከዛ አጋንንቱ ጮ ከሷ ላይ ወደቀች። ከዛ በኋላ በሁለተኛ ወር ስትሄድ ጸነሰች። ጸነሰች። ጌታ ኢየሱስ መንፈሱ ጮሆ ወጣ። መንፈሱ ጮሆ ወጣ። ከዛን ገባን። በሁለተኛ ወር ጸነሰች። ጌታ የተባረቀ ይሁን እና ከአረግስ በኋላ ደግሞ አሁን ልትወልድ ስትል ልጅ በጣም ወፍሯል፣ ወዲሽ ውስጥ አምስት ኪሎ ተኩል ሆኗል። በፕሮሰን የምትወልጅው ምናምን አሉት። ከዛ እንደዚህ ሲሏት፣ አይ እኔ የነቢይ መስፍን አምላክ አለኝ እኔ በፕሮሰን አልወልድም፣ እንደዚህ ወልዳለሁ አለች። ከዛ አይ በቃ እንደዚሁ ትወልጃለሽ በቃ ምናምን ተብላ ይቃ ልገዙ ወጡ እቃ ገዝቶ አመጡ። ከዛ ዶክተሩ ልብስ ለብሶ ምናምን ጓንት አድርጎ ልክ ልመጣ ሲል እሷ በማጻን በራስ በስልክ ወለደች፣ ያለ ሰርጀሪ ወለደች። እና ጌታ እንደዚህ አድርጎልን አሁን እዚህ ደርሰናል። ወንድ ልጅ ወልደን ይዘን መጣና። ጌታና መስ አንደኛ ነው። ስንቴ ነው የጨነገፈው ሁለቴ እጅ ጭኝን የጸለይኩላት አይ አይደለም ጉባኤ ውስጥ እንደዚህ ነው የጸለዩ መንፈሱ ጮ ነው ከተጋባችሁ ስንት ዓመት ሆናችሁ አንድ ዓመት ነው ገና አንድ ዓመት በአንድ አመት ውስጥ ነው ሁለቴ የጨነገፈው ወንድ ነው ወንድ ነው እ አሳይን ወደዚህ ዞር አድርጊው ዩት እባካችሁ እንዴት እንደሚያምር ዛሬ ለአንድ ሰው አንድ ትንቢት ልናገር በህይወታችሁ ውስጥ ተሰውሮ የሚያጠቃችሁ የጭንገፋ መንፈስ ይመታል። እጃችሁ ከፍ አርጉና ይመታል በሏል። የልጭንገፋ የፋይናንስ ጭንገፋ፣ የጤንነት ጭንገፋ፣ የበረከት ጭንገፋ ለአንድ ሰው ልጸልይ፣ ልስበር። በጌታ በኢየሱስም የተሰበረ አንድ ሰው ከእኔ ጋር ሁለት ጊዜ ተሰበረ በሉ። አ ምን ታስተላልፋለህ? እኔ የሚያስተላልፈው እዚህ ያላችሁትም ውጭ ያላችሁትም ስሙ እዚህ ቤተ ፋጌ እንቆቀልሻችሁ የምትፈታ የታመመ የምደነበት ወደ ቤተ ፋጌ ነው። እዚህ መዳኛ ቦታ እዚህ ጋር ኑ ነው የምለው። ስንት ወር ሆኗ? ከተወለደ ሶስት ወር። ማን አላችሁ ስሙ። ናውል ምትዩ ነገር አለ ጋ ይባላል። ነበርኩ ቤሩት ነበርኩ። በጣም ያማኝ ነበረ። ከቤሩት ነው የመጣሽ? ያገባሽ? እሺ በጣም ያመኛል፣ ላኪን ቤት ስወስዱ በሽታ አይገኝም። ከዛ መጨረሻ ላይ ጉሮሮ ካንሰር ነው ተባልኩ፣ ጉሮሮ ካንሰር ነው ያሉኝ። እሺ ከዛ በኋላ መድኒት ውሰጂ ስለኝ መድኒት አልወስድም ብዬ መጣሁ። መጥቼ ትዳሩስ ሲገባ በጣም ያመኛል። ከዛ እዚህ መጣሁ። እዚህ ስመጣ በርጭማ ላይ ነው የተቀመጥኩ፣ ፕሮግራሚም አልጀመረም። ከዛ ደም ፈሰሰ፣ ደም ሲፈስ ሽንት ቤት ወሰደኝ ሲወስደኝ ራስን ስቼ ወደኩት ወድቄ እዛ መጸዳጃ ቤት ጋብቼ ተመለሼ ገባው ጸሎት አረክልኝ። ወደ ቤት ሄድኩት እጅ አረገዝኩ በዛው ነው የቀረው። እዚህ ነው ወደማያየሁት ከዛ በኋላ አልመጣም። በዛም ጸነስኩት መድኃኒት እስከ ሰባት ወር ድረስ እየወሰድኩ ነበር፣ ምንም ሊሆን አልቻለም። ከዛ የእሱ ደምም የአንቺ ደምም አንድ አይደለም ተብለን ነበር ከዛ አሁንም ደግሞ የሁለተኛ ልጅ ጤነኛ የሆነም ሰባት ወር ውስጥ ሆነች። ያ መድኃኒትም መውሰድ አለብሽ አልኩኝ። መድኃኒትም አልወሰድኩም። ይሄ ልጅም ደግሞ በመድኃኒት አይደለም ያገኘን ፈጣሪ ነው የሰጠን። ፈጣሪ ይሰጣል እና የጎሮሮ ካንሰሩስ ተፈወስኩ። ያን ቀን ወቀ ወደኩሲጫ ከጎሮሮስ ወረደ እኮ የሆነ የተጋጎለ ደም ስጋ የሚመስል ነገር ጥቁር እዛ ሽንት ቤት ሰውስጥ ወረደ። እዛ በቃ ተፋወስኩት ያን ቀን ጀምሮ ጉሮሮማ አሞኝ አያውቅም። በቃ ደህና ነኝ እግዚአብሔር ይመስገን። ዛሬ በእናንተና በእናንተ በሆነ ነገር ላይ የሚላክ የበሽታ ፍላጻ ይሰበራል። ምን ታያለሽ? እዚህ ቤት ጭንገፋው ስላሉ፣ በካንሰር በሽታ ውስጥም ላሉ ኢየሱስ እዚህ ቤት ይፈውሳል። እጅ ሳይጫን አዎ ይፈውሳል። ለሁላችሁም ነው የምላቸው እዚህ በጣም እኔ አሞኝ ነበር። በጣም ነው የሚያመኝ ፊት ሁሉ ያብጣል። ጎንበስ ቀና ማለት አልችልም፣ መስራት አልችልም በቃ በጣም ነው የሚያመኝ። ደም ስሮች ሁሉ ይነሳ ነበር። እንደዚህ ሆኜ ነው ከረበ ጋር የሚመጣሁት እዚህ ቤት መጥቼ ተፋወስኩት ልጅን የማገኘሁት። በሀኪም ቤትም ብዙ መስዋዕት ከፍለን ነበረ። አንድ ዓመት ውስጥም ግን እግዚአብሔር ይመስገን። እዚህ ቤት ብዙ ነገር ይፈታል። እዚህ ቤት ኑውላቸዋለሁ ማናል የልጅሽን ስም ናውል ብለናልናል ምናልልጋ ነገር ልንገራችሁ፣ ከእጃችሁ እየመጣ ሚመነትፍ አሞራ ሚመነትፍ ጭልፊት ጭንገፋ የሚባል መንፈስ ዛሬ ከእጃችሁ ላይ የተሰበረ ይሆን። እግዚአብሔር ሆይ በዚህ ቲቪ በመላው ዓለም ያላችሁ ኤርትራውያን፣ ኢትዮጵያውያን እዚህ ቤት ያላችሁ በዚህ 15 ቀን እንዲህ ብላችሁ ትመሰክራላችሁ ተሳካልኝ እያላችሁ። የጭንገፋ መዝገብ ይዘጋ፣ የመካንነት መዝገብ ይዘጋ። እግዚአብሔር በፍሪያማነት ይባርካችሁ፣ ፊቱን ያብራላችሁ። ናኦል በእግዚአብሔር ቤት ይተከል ዘሩ የጠላትን ደጅ ውረስ። መውለድ የማትችሉ በኢየሱስም መንታ ልጅ ይዟችሁ ኖ ፍሪያማ እንድትሆኑ ጸለይኩ። ለዚህ ቤት ናኦል በረከት ይሆን። ተፈጸመ።